ጥሩ፣ ሰሞኑን ወደ አዲስ አበባ የአብይ አህመድን ስርዓት ለመውጋት መከላከያን ለመውጋት ወደ አዲስ አበባ ጉዞ ጀምረን ነበር። ነገር ግን ሸዋ ላይ የሚገኘው የአማራ ፋኖ ህዝባዊ ድርጅት በእስክንድር አዛዥነት ከለከለን፣ መንገድ ዘጋብን፣ እየተዋጋ መከላከያን አላስወጋናል የሚሉ ትችቶች እየቀረቡ ነው። መንገድ ዘግታቸዋል። ጌጥዬ፣ እነዚህ ይህንን የሚሉት ሰዎች አማራንም የአማራ ፋኖንም የማይወክሉ የአማራ ፋኖ ሰራዊትም ያልመረጣቸው ሰዎች ናቸው። በአውቆ ጋዜጠኞች ናቸው፣ ባለሙያዎች አይደሉም። የጋዜጠኝነትንም ሙያም የሚዲያንም ሙያ ጋዜጠኞች ሳይሆኑ ፋኖዎች ናቸው። እንደዚህ ያሉት ፋኖ ነኝ ስላሉ እኮ ፋኖ ሊሆኑ አይችሉም። እኔ አሁን ለምሳሌ በሚዲያው ላይ እኮ ህዝብን እየዋሹ ያሉ ሰዎች አሉ። አሁን እስክንድር ነጋ ፔስታል ብቻ ነው ያለው ይላሉ። እንደገና ደግሞ ወደ አዲስ አበባ እንዳንገባ እስክንድር ነጋ ከለከለን ይላሉ። ታዲያ በፔስታሉ ነው እንትን እየተከላከላቸው ያለውስ? እንዴት አድርጎ ሁለት ነገር አይጋጭባቸውም? ኃይል የለውም እስክንድር ነጋ ወይም አማራ ፋኖ ህዝባዊ ድርጅት ኃይል የለውም አደረጃጀቱ ደካማ ነው ማለትና፣ እንደገና ህዝባዊ ድርጅት ወጋን ገደለን አራት ኪሎ አላስኬዳለን። ታዲያ አንድ ፔስታል የያዘን ሰው ደምስ ሰው ማለፍ ያልቻሉ የጠላትን ሰራዊት የአብይ አህመድን መካና ይዱን በጀት የሚደረገውን ተኩስ እንዴት አድርገው ሊገቡ ነው? ፈሪነት አይሆንባቸውም? ጀግና ነን ብለው ሲያበቁ ማለት ነው። አንድ ፔስታ ሊያዘን ሰው ሁሉ አመት ሙሉ መጨቅጨቅ፣ ይሄ አይጋጭም ካነጋገራቸው ጋር? ይህንን ህዝብ ይረዳዋል። ማ ውሸታም እንደሆነ ያውቃል። ህዝብ በሆዱ ነው ሚይዘ። በተለይ የኢትዮጵያ ህዝብ ገብቶታል። ቀስ እያለ ደግሞ የሚገባው ነገር ይኖራል። ከብልጽግና ጋር እንደምንሰራም ያብራራሉ። ደፋሮች ናቸው። ሰይጣንን መጽሐፍ ደፋር ነው ይለዋል። አንዱ የሰይጣን ባህሪ ደፋርነት ነው። ደፋርነ ነው ያልተሾመውን ተሾም ያለሁ ይላል። አንድ ሁለተኛ ይዋሻል። ጌታም አቡሀ ለሀሰት ይለዋል። የሀሰት አባት ይለዋል ዳብሎስ